አደርጋለሁ ስለዚህ በግ ስናገር ትንሽ ኧረ ፅጌ አንቺን ብቻ ሳትሆኚ እኛንም ራሱ እኮ እምባ እንዲተናነቀን አደረግሽን እኮ አንቺ። አዝጌውን ልጅ ማለት ነው። ለማንኛውም በወጣ የተካ ብለናል። በወጣ እየተካ እኔ የምለው የፅጌ ስጦታ ከመስጠት በላይ የዳኒ መናደድ። አንቺ በአስር ሺ ላሺ ልቲ እኔ መቶ ስልሳ ሺ ብሬን ሆጭ አድርጌ ያላለም። ለማንኛውም ውድ ተመልካቾቼ የዛሬ የፅጌ ቪዲዮ እጅግ በጣም አዝናኝ እና አስቂኝ ቪዲዮ ነበረ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። ውድ ተመልካቾቼ ላይክ አድርጉ። በዚህ ሰሞን ቤቴ እንቅልፍ እያንቀላፋ ነው፣ ተኝተዋል ማለት ነው። ምን አለበት መምጣታችሁ ካልቀረ ላይክ አድርጋችሁ ብትወጡ ማለት ነው። የእውነት ላይክ አድርጉ። እንደ ምን ሆናችሁ ነው እናንተ? ስድብ ነው እንደ የሚመቻችሁ መሳደብ? የሚሳደብ ሰው ነው የምትወዱት ማለት ነው። ወደ ምንድን ነው ለማንኛውም ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላ ብዘ ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ኮናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አለ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደምጣችሁት የጽጌ የያዝጓ ቪዲዮ ነው ማለት ነው። ዛሬ እጅግ በጣም አዝናኝና በጣም አስቂኝ የሆነ ቪዲዮ ይዛ መጥታለች እንግዲህ በግ ነው ይዛ የመጣችው ማለት ነው። ወደ ሚዲያው ማለት ነው። በጉ ይዛው ስትመጣ እንግዲህ፣ ፓስፖርት አውጥቼ ለታለሁ ወደ ዱባይ ልወስደው ነው ብላ ዳኒን እያዛገችው ነበር ማለት ነው። ዳኒ ሻም እንግዲህ በጣም ራስ ምታት የሆነ ንግግር ተናግሯት ነበረ። ወይ ፅጌ ከሰው ጋር ተስማምተች መኖር ሲያቀተች ጭራሽ ከበጋ ልትኖሪ ወሰንሽ ማለት ነው እያላት ነበረው። እንግዲህ እውነት በጣም የሚያስቅ ነበር። እኔ ሆነን ለመናገር በጣም ነው የሳቅኩት ማለት ነው። እኔ ስለዚህ በግ ሳወራ እንባ የተናነቀኛል ስትል እንዲች ሴትዮ ምን ነው ስለበጉ በጉ የህይወት ታሪክ ልታወራ ነው እንዴ ብዬ ሰፍ ብዬ ነበር የጠበቋት። ለማንኛውም በግ በግ ብላ በበግ ጨረሰችው ማለት ነው። ያው በጉን ይዛበት የመጣችበት ምክንያት እንግዲህ ተናግራለች። ሜሪንም የራሷ ስጦታ ለማበርከት ደፋ ቀና እያለች ነው። ይሳቅንም ልክ እንደዛ ዳኒሻም ትላንትና እንግዲህ የደርሶ መልስ ትኬት መቶ ስልሳ ሺህ ሆጭ አድርጎ ትኬት እንደቆረጠላቸው ስለዚህ እኔ ደግሞ ይህን ከማሰብ የተነሳ እነሱ ይሄ ከሰጡ አይቀር እኔስ ለምንድን ነው ማልሰጠው ብዬ በጣም ተሰምቶ ነበር ዛሬ ግን አስቤ አሰላስዬ የበግ ስጦታ ይዤላችሁ መጥቻለሁ ብላለች ማለት ነው እውነት ለመናገር አብርሽና ሩታ አላመኗትም ነበረ አብርሃም ኧረ እባክሽ አትቀልጅ እያለ ነበረ ማለት ነው እንዲሁም ደግሞ አብርሽ ያንተ ውስጥ ከፋ ጭራሽ እኮ እዚህ ፊት ለፊት ግንባሩ ጋር ተመልከቱት፣ እራሷ ጽጌ የጽጌ ምስል አለበት። አላለ አንተ ምን ሆነ ነው ከበግ ጋር ጭራሽ? ጽጌዬ ከበግ ጋር እንትን አልካት፣ አመሳሰልካት። ደግ አደረገች እሷም። እኮ እኔ ይሄ በግ ፈሪቸዋለው ስትል እቀፈዋለችው ማለት ነው። እኔ እኮ ጽጌ ሆነት ዛሬ በጣም ነው ዘና ያረገችኝ ማለት ሺህ ይዞት ነው እንጂ በጣም ነው የሚናገረው፣ ይናገራል ተብያለሁ። እንደገና ደግሞ ወደ ዱባይ ሄድ ሲሄድ ከአጠገቤ ነው ቁጭ የሚለው አንድ ወንበር ላይ ነው። የራሱ ቬልት እንትን አስሮ ነው የሚሄደው። ስለዚህ በጣም የመጀመሪያው በኢትዮጵያ ብላለች፣ በኢትዮጵያ የመጀመሪያ የመጀመሪያ ዱባይ የገባው በግ የኔ በግ ነው ብላለች። እንግዲህ እነ አብርሽም ደንግጠው ነበር ሲያዩት ማለት ነው። ምን ነው በጾም በግ እያሉ ነበረ። የጾም በግ ነው እያለች ነበረ። ከየት ሀገር ነው የጾም በግ ያለው ማለት ነው። እኔ ሆነን ለመናገር ፅጌ ቀልዷ በጣም የምወድላት ማለት ነው። እብደቷና ቀልዷ በጣም ደስ ይለኛል፣ በጣም ከምነግራችሁ በላይ ማለት ነው። የዛሬ የሌለ ፈታ አድርጋናለች። እንግዲህ ያው እንደተናገረችው የመጀመሪያ ዱባይ ልወስደው ነው ካረዱት በኋላ በዚህ ዘለው እንትን ይሻገራሉ ምናምን እያለች ነበር ይሄ ነገር በመልስ መሰለኝ እንደዚ አይነት ነገር የሚደረገው ማለት ነው። ባለሳሳት ነገር ግን ያው ዱባይ ላይ እንደዛ ይደረጋል እያለች እያዛገቻቸው ነበር። በእርግጥም አይደለም እንደሰማችኋት፣ ዱባይ ላይ እውነትም ይዛው እኮ የምትሄድም የሚመስላችሁ እኮ አትጠፉም። ለማንኛውም ሲመለሱ ሲመለሱ እዚህ ፕሮግራም የቀጠረ ሰው የለም። በዚህ አጋጣሚ ማሳሰቢያ ነው ጽጌት ጽጌ ማሳሰቢያ ነው የተናገረችው ማለት ነው። ምናልባት ለመልስ ወይም ለምላሽ ፕሮግራም ልታዘጋጅላቸው ማለት የሚያዘጋጅላቸው ሰውም በዚህ አጋጣሚ ነው እየፈለገች ያለችው። ያው ድንገት ከነሱ ጋር ተባብራ ልትበላ ፈልጋ ማለት ነው። ነገር ግን የቀደመኝ ሰው የለም። ዱባይ ላይ ብዙ የእነሱ አድናቂዎች ወዳጆች ስላሉ እነሱ ብዙ ፕሮግራም እንዳዘጋጁ አውቃለሁ። ስለዚህ ከዱባይ መልስ ደግሞ ምንም አይነት ፕሮግራም ስለሌላቸው እኔ የነሱ ፕሮግራም አዘጋጃለሁ። ሰው ከሚቀድመን ብዬ ልቅደን ብዬ ነው። በዛ ላይ ደግሞ ጾም ስለሆነ በግ ርካሽ ነው። ርካሽ ስለሆነ ገዝቼው ነው ብላ ግልጹን ተናግራ እርፍ ብላለች ጽጌ ማለት ነው። ስለዚህ ዳኒሻ ወዶ አይደለም የተናደደው፣ ርካሽ ስለሆነ ነው። አስር ሺህ ያለው ማለት ነው። በአስር ሺህ ልትገላገኝ ነው ማለት ማለት ነው ፅጌ ዳኒ ማለት ነው። እና ታዲያ ለምን ለምን አንተ እንደዛ እንትን አልክ ማለት ነው። ማን ያስገደደ ነበር? ለነገሩ ያው ለድምቀቱ አክል ነው እንጂ እውነት ያረካው አይመስለኝም። ያው እውነት ለመናገር ዳኒሻ ማለት ነው። እውነት እውነትህ ነው ታዲያ። እውነት ግን ዳኒሻ ትላንትና ትኬት የቆረጠ ነገር ከሆነ ለምን ትኬቱ አላሳዩንም? ትኬቱ ለምን አላሳዩንም? እንደውም ከአንተ እኛ ፅጌ ትሻለናለች። ፅጌ አስር ሺህ ብርን ቢሆን ሆጭ አድርጋ በጉ ከነነብሱ ይዘው መጥታለች ማለት ነው። ከነነብሱ ግን ከበጉ ከመገዛቱ በላይ ደግሞ የት ነው የሚያድረው ብለው አሳስቧቸዋል። እ አሳስቧቸዋል ምን ብትል ጥሩ ነው እኔ ወደ ድዋይ ስለምሄድ እኔ ክፍል እሱ ገብቶ ያድራል ብላለች ፅጌ ማለት ነው። ዳኒ ደግሞ የመለሰው ምርሳ የዛሬ ምንድን ነው ይሄ ንግግራቸው፣ በጣም ነበር ዘና የሚያደርገው ማለት ነው። ስለዚህ በግ ሲወጣ በግ ገባ ማለት ነው አለ ዳኒሻ ማለት ነው። ድሮም በግ ነበር የሚኖርበት ክፍልሽ፣ አሁን በጉ ሲወጣ ደግሞ በግ ተቀየረ ማለት ነው እያላት ነበረ። የእውነት የዛሬ ቪዲዮቸው እጅግ በጣም ዘና ያደርግ ነበር። ነገር ግን አብርሃም በጣም አሳስቦት ከተሰጠው በኋላ የት ነው ታዲያ የሚጠብቀን የት ይሆናል እያለ አይ፣ ወደ እንትኑ በግ ተራ ነው የሚወሰደው የሚያድርበት ቦታ አለ ብላለች። እንግዲህ በቀጣይ ደግሞ ፕሮግራም እንጠብቃለን ማለት ነው። ውድ ተመልካቾቼ እንጠብቃለን። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ! እናንተ አበረታቱኝ! እውነት በዚህ ሰሞን ተኝተዋል ዩቲብ ቻናሌ ማለት ነው። እኔማ ሳይመታብኝ አልቀረም። እንዲህ ምን ያደረግኩት አለ እየተሳደብኩት አለ እውነት፣ ዩቲቤማ መታችሁታል። ለማንኛውም ላይክ እያደረጋችሁ አነቃቁት፣ ሼር ማድረግ የምትችሉ ደግሞ ሼር አድርጉልኝ ውዶች ዬ በሌላ ቪዲዮ እስከምንገናኝ ባይ።